የሚለውን ይሄ ቲክቶክ ላይ እንዴት ነው የሆነ እንትን አለ ዘፈኑ ምን ይሆን አላውቅም። ጋይ ስና ሪበል የሚል የሆነ በየፖስት ምናምን ሰምቻለሁ እና እሱን ነገር ዛሬ እዚጋ ብታመጡልኝ በጣም ነበር ደስ የሚለኝ። ሪበል የሚያሰኝ ቪዲዮ ተለቋል በጠንበለሌ ቤት ማለት በልዑል በጠንበለሌ ቤት ምንም ዘመን ጫጫት ዘመቃጠል ብትንጨረጨሩ ብትቃጠሉ ብትሳደቡ ምን ብትሉ፣ በቃ ወይ ፍንክች የአባቱ ልጅ ብሏል። ልዑል እንደሆነ ከሀሳቡ ዝንፍት የለም። የፈለገውን የመሰለውን ነገር ከማድረግ ወደኋላ አይልም። እሱም እጋፈጣለሁ ብሏል። የኔ ነገር ሰላም ሰላም። እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም ሁሉ መልካም፣ ሰላም ሁሉ መልካም እንደሚሆን ተስፋ እያደረግኩ እንደተለመደው ላይክ እና ስቴት ዶኩሜንት እንድሰጥኝ እያልኩኝ በነገራችን ሌላ ቪዲዮ ሰርች ላችሁ ነበረ፣ ግን ዳውንሎድ አድርጌዋለሁ። አሁን ድንገት ተመልሼ ዩቲውብ ስገባ ልዑል ጠንበሌ እና ሄዱሻ ቪዲዮ ለቀዋል ማለት ነው። በልዑል እየቤት ቴንኪው። በዚህ አጋጣሚ እየወደዳችሁ እየጠላችሁ፣ በአንድ ቪዲዮ ግን ጠብለን አስር ሺህ ስላስገባችሁ ደስ ብሎኛል። ጉዞ ወደፊት ጉዞ ወደፊት። ምንም እየተንጫጫችሁ ዝም ብላችሁ ሰብስክራይብ አድርጉ፣ ወሬ አያስፈልግም

ኮሜንቱ በሙሉ ቪዲዮውን ሳጨርሱ ስድብ ነው። ቪዲዮን ይዩት፣ ቪዲዮን ይዩት። እንዴ የምትረዱት እኮ ሰውን እኮ ቪዲዮን ስታዩ ነው አለን እንዴ። ስለዚህ ቪዲዮን እያያችሁ ተረዱ። እንደገና ደግሞ ይሄ ልጅ ባለጌ፣ እናንተ እንደምታስቡት ባለጌ አይደለም። እውነትን ተጋፈጠ እንጂ ውሸታም እሱ፣ እኮ ተናገረ እውነትን። የማይወዱት የሚጠልኝ ውሸታሞች ናቸው አለ። ትክክል። ውሸትን የሚወዱ ናቸው አለ። እውነቱን ነው። አዎ። ማለባበስና ውሸትን የምትወዱ ናቸው እንጂ ልውልን የምጠሉት ያን ያክል የሚጠላ ነገር ሰርቶ አይደለም። በቃ አዎ። ይለያል ዘንድሮ፣ ይለያል ዘንድሮ። እና ገባኝ እኔ። እንኳን መጣህልኝ ጠብለህ። እኔ በአንድ ቪዲዮ እኮ ቀርተህብዬ ነበር። እንደ መጣህ እንኳን መጣህ፣ እንኳን ደህና መጣህ። ዌልካም ዌልካም፣ ቱ ዩቲውብ። አይ ዘንድሮ፣ አይ ዘንድሮ ሰው እኔ ዝንጀሮ አለ። ሄሉሻም እንግዲህ እሷ በራሷ መንገድ እንደምትመራ እያሳየቻችሁ ነው። ምክንያቱም በኮሜንት ወይም ደግሞ በሌላ ሰው የምትመራ ቢሆን ኖሮ እስካሁን ድረስ በድጋሚ ልዑልን ከህይወት አስወጥታው ነበረ። ግን የራሷ ስትራቴጂ አላት። አያችሁ፣ ትናንትና ያ ቤተሰብ ጋር ስለሄደ ሄሉ ቤተሰቦቿን አክብራ እዛ ጋር ሄዳ ቀርባ ችግሯን መፍታት ስላለባት ነው መሄድን የመረጠችው። ኦኬ። ሲቀጥል ደግሞ ልዑል ደግሞ ተከትሏት መሄድ የፈለገው ቤተሰቦቿ ማወቅ ያለባቸው ነገር ስላለ እና መወሰን ያለባቸው ነገር ስላለ ነው። አለቀ። የሚያሯሩጥ ነገር እኮ የለም። ያ በምኮ መሯሯጥ አልነበረበትም ከሄሉ ጋር ጨርሶ ነበር ቤተሰብ ጋር መሄድ የነበረበት። እንደ ወገን ትክክለኛው ነገር እኮ ይሄ ነው ማለት። ከመጋባት መግባባት የሚባል ነገር አለ። መግባባት መቅደም አለበት። ቤተሰብ ጋር ሲሄደ ቤተሰብ አስገድዶ፣ በነገራችን ላይ መጀመሪያ ማዘር ታውቃለች። ይሄን ታውቃላችሁ፣ አባቷ ጋር ነው አሁን ይሄደው ማለት ይቻላል። ያው ለቤታቸው የመጀመሪያ ሰው መጀመሪያ ስለሆነ ሲሄድ ማለት ነው እና ማለት በዚህ መልክ አልነበረም መሄድ የነበረበት። በጸብ ሰዓት አልነበረም ብዙ አለሞች ብዙ ነገሮች እንትን ማለት ነበረባቸው። እናስቴ ኮሜንት ሾፍ ሾፍ እናርክ። ወይኔ ልውልዬ፣ ወይኔ ልውልዬ፣ ወይ ልውልዬ። ጽናቱን ስጥ፣ ጽናቱን ስጥ። የኔ ጀግና ነው ማለት ነው። ኮሜንት የኮሜንት ናዳ ነው። ሄሉዬ፣ መልካም ጉዞ ልኡል። አቃጣሪውን ይዘሽ ባቴጂ መልካም ነው። የቤተሰቦቹን አዳምጪ። ጻፉ፣ እናንተም ጻፉ፣ እሷም ትቀጥላለች ይደክማቸዋል። እጃቸውን እንጂ ምንም በሉት፣ ልዑል አቃጣሪ በሉት፣ ተለጣፊ በሉት፣ አፍቅሯት ነው በሉት፣ የፈልጋችሁትን በሉት። የሚፈልገውን ነገር ወይም ደግሞ ማለት የሚፈልገውን ሳይሆን መስማት ያለባቸው ወይም ደግሞ ማመን ያለባትን ነገር ከመጋፈጥ ወደኋላ አይልም። ጀምሯል፣ ይጨርሰዋል። በቃ በቃ። ምን ትሆኑ? ሄሉ ቆም ብለሽ አስቤ፣ ባይወድሽ ይህን ያህል አይሄድም። ስለዚህ ያብ ትክክለኛ አፍቃሪሽ ነው። እግዚአብሔር ነው የካሰሽ። ስለዚህ አብረሽ ሁኚ ልዑል ብትሆን ነገሮችን እንዲፈቱ ብታስማሚ ይሻላል ለምን እነሱ ይዋደዳሉ ፍቅር አለባቸው ነው እኛ እኮ አይዋደዱም እኮ አይደለም አሁን እኮ እናንተ እኮ የእኛ ነገር እኮ አልገባችሁም የሉም የልዑልም ጩኸት የኔም ጩኸት እየገባችሁ እኮ ስላልሆነ ነው የሆነ የመሰላችሁ እናንተ የልዑል የሀብ ላይ ጥላቻ ያለብን ነው እየመሰላችሁ ያለው ግን እኛ የሀብ ላይ ጥላቻ አይደለም ያለብን እውነታውን በአፉ ሳይሆን በተግባር ነው ላሳያት የሚገባው እፊቷ ሁለት ጊዜም ስትመጣ ሁለት ጊዜ መርጦ የቀረው ማንን ነው ያችኛዋን ልጅ ነው ሄዱ ሮጣ ስትሄድ እንኳን ሊከተላት አልቻለም። ስለዚህ አሁን ቤተሰቦቿም ጋር ወጠ እሷም ጋር ወጠ የሚያሳምንን ነገር አይደለም፣ ነው እያልን ያለ ነው። ይሄ ደግሞ የእኛ መብት ነው። እናንተ እሱን ደግፋችሁ ሀሳቡ ትክክል ነው እንዳላችሁ ሁሉ እኛም ደግሞ የራሳችንን ሀሳብ ተከትለ እኛ ትክክል ነን ማለት መብታችን ነው። የእኛ ብቻ ይደመጣ አትበሉ። እውነቱን ስነግራችሁ ማለት ነው። ስለዚህ እኛ የምንፈልገው ሌላ ምንም ነገር አይደለም። ከልጅቷ ጋር ያለውን ነገር የሚያጠራበት መንገድ በአፈ ታሪክ ሳይሆን በተግባር ያሳያት ነው ያልነው። በቃ ሌላ ምን አረግን? እንዴ! ግን እናንተ ሁላችሁም ከህይወታቸው ውጡ! ከህይወታቸው ውጣ! ከህይወታቸው ውጣ! መውጣት ካለበት እኮ ይወጣሉ፣ ችግር የለበትም ግን እና ሀገሬ ሰው ዞሮ ዞሮ መዝጊያው ጭራሮ ይላል። ዞሮ ዞሮ ሁሉም በራሱ ውሳኔ ትክክል ነው። ስለዚህ ብዙም መንጫጫት አስፈላጊ አይደለም። በጣም የሚያናድደኝ የሚያስጠላኝ ነገር ቢኖር በሰው ህይወት ገብቶ የሚበጠብጥ ወይ፣ ደሜ ነው የሚፈላው እንደ ልዑል አይነቱ። ኧረ ባከሸ ሌላ ሲለሽም ልዑል ልክ ነህ። በትክክል እናንተ እናንተ ላይክ ነው ማድረጋችሁ ከኔ ጎን ሆናችሁ። ልጁ ሁለት ጋር መሆን ይፈልጋል። አዎ አላማና አቋሙ የጸና አይደለም። ዛሬም ነገ ምነግራችኋለሁ። ጠብቁም የሚመጣውን ነገር። አረ ወንድም እናንተ፣ እኔ እኮ ሚገርም በአንድ ቪዲዮ አንዱን ትክክል ነህ፣ ትክክል ነህ፣ ትክክል ነህ እንደ ሰማይ ትቆልሉትና የሆነች ነገር ስታዩ ደግሞ እንደ ምድር ታፈርጡታላችሁ። ልዑል ትክክል ነህ። አብርሃት ሂድ፣ ሁሉንም የተደበቀውን ግልብጥብጥ አድርገህ ለአባትየው አስረዳ። ቢሆንም እንኳን ፍቅረኛው ና ሄሉ ፊት ለፊት ተገናኝተው ከህይወቱ ወጥ ቻለው ትበል ትናገር በትክክል አዎ። የተማረሰው የተማረሰው ሀሳብ እውነት አውቆ ነው ወደ ቤተሰቦችሽ የሄደው። ምክንያቱም ከዛ አንቺ ቅርታ ካደረግሽለት በኋላ ወደ ነበረበት ይመለሳል። ተረጋግተሽ አስቢበት። በጭራሽ በቤተሰቦችሽ ጋር ተዋውቅ ያለሁ ብሎ አንቺን ለማሰር የዘረጋውን ገመድ ነው። መጀመሪያ ያንን ሁሉ ሲያደርግ ቤተሰብ እንዳይሽ አያውቅም ነበር። እንደ አሁን ምን ታየው? እረፍ። አስብበት እረፍ አስብበት። ለሴት ልጅ ልብ ትንሽ ክፋት በቂ ነው። ከዚህ በኋላ ትክክል ያብ ልጅቷን አምጣና ግልጹን ተናገር እባክህ፣ ድራማ መስራቱን ተው። አዎ እውነት ነው። ማሪ፣ እውነት ልንገርሽ፣ ለክብር ተጨንቆ ነው፣ ተዋርጄ አልቀርም ብሎ ነው። አንቺ ወዶሽ አይደለም ይሄ አስመሳይ። በትታረቂ ደግሞ እንዳትንሽ አድርጎ ነው የሚጎዳሽ። ልኡል ልክ ነው። አብርሃት ሄድ። አቤት አቤት፣ ልኡል ወንድሜ፣ እግዚአብሔር ይማረው። እውነት ዋጋ ያስከፍላል። ልኡል፣ ልባም ወንድ እንዳንተ ያለቱ ወንዶች ያብዛልን። አሜን አሜን። ልኡል፣ በቃ ተዋቸው። አንተ ሰውዬው ውጣ ከህይወታቸው። አይወጣም፣ አይወጣም። ጅጅ፣ አይወጣም፣ አይወጣም። አንቺ ብለሽ ነው። አይወጣም፣ አይወጣም። ኮሜንት፣ ከህይወታቸው ውጣውላ። አይወጣም መጀመሪያ ልዩ ትቅረብና እንደማይፈላለጉ ንገሯት ለሄሉ። አለዛ ያብ የደበቀው ነገር ያለ ይመስለኛል። በትክክል ማሬ እንዱ ይህን ምጽቡቁ እጃቸው ይለምልም። ልዑልና ሄሉ በሰላም ግቡ። አሜን አሜን። ያብ ለሄሉ ባል በጭራሽ አይሆንም። ባለጌ ወንድ ነው። ቀለበት ያደረገላት ፍቅረኛው ፊት ስስመው ዝም እኮ ነው ያላት እኮ ማሬ። እንደሱ ንገር የለኝ ደግሞ በአፉ በለፈለፈ ያምኑታል እንጂ ሲቀጥል ሄሉ ለምጠይቀው ጥያቄ ይመልሰው። ሌላ ልዑል እውነተኛ ሰው ነው። ሁሉንም ነገር ለሄሉ ቤተሰቦች አስረዳቸው። ሄሉ ለበቅላት ነው ያብ ስራ የመጣው ልዑል ስላለ ከጎኗ ለዛ ነው አለ። አይዞት ነው ኮሜንቶች፣ ግን አለቅላቂ ናችሁ። እሺ ለእውነት ቁሙ። ያብ ሴረኛ ሰው ነው። ልዑል ደማችን እንወድሃለን። ቀብራራው ጎንደር የአማራዊ ቱሪዝም ብላችሁ አበሻ ስራችን ነው ሰውን ማቀፍ እንዳይሰማ ራ ይሰማውም ጠንበረኔ ምንም አይሰማውም። ማፊ ምንም እኔ የውላችሁ አልኳችሁ። ቆ እንኳን እንደዚህ ከጎናችን የሚሆን ሰው አግኝ ብቻ የነኔ ይብቃል። ከልዑል ጎን ነኝ አልኳችሁ። በቃ ከልዑል ጎን ምንም የሚመጣ ብቻ የለም። ምንም ምንም አይመጣም። እንጋፍጣቸው እስከ ጥሩ መሳሪያ ያለን የተሟላ ማቴሪያላችን አዘጋጅተን ነው ይገባ ነው። ያልተሟላ ትጥቅ ይዘን አልገባንም ከካልሲ ከጫማ እስከ ኮፍያ ድረስ ትጥቃችንና ማልተ ነው የገባ ነው። ስለዚህ የፈለጋችሁትን በሉ። ኑ የፈለጋችሁትን ጻፉ። አይመለከተንም። ልዑል ፈጣሪ ጨርሶ የማሪ ወንድማችን ግን፣ ራስ ግን ጠብቅ ያብ ስራ ሴደኛ ነው አሉ በጣም ብዙ የተረዱት ሰዎች አሉ። ግን አይገርምም። ልዑልን ማለት ነው እውነት የተወለደችበት ሀገር ነው ታውቃለች። መሄድ የለብህም እሱ ጨዋ ነው። አንተ እረፍ። እሱም ጨዋ ነው ማንሻ አንቺ አንቺ ያብን ጨዋ እንደምትሄዱ እኛም ጨዋ ነን። ልውል ጨዋ ነው። አንዳንድ ሰዎች ትላለ ትምጣና ማለት ነው። የመጣ አስተያየት ልትቀበል ነው አይደለ? አስተያየትን ተቀብለ አፍን ዝጋችን ነው የፈለግንና አስተያየት። እኔ ነው የምታውቀው እኔን ነው የምታውቀው ባውቅ ነው እንዴ? ጭንቅላቴ ሆንክ እንደሆነ ምን እናድርግ? መጣ ህዝቤ፣ ህዝቡ ላይ አታላቅ። አንዳንድ ሰዎች አንዳንድ ሰዎች ዝም ነው የሚጥለው፣ ህዝብ ነው የሚያነሳው። መፍታችን ነው የፈለግነውን ኮሜንት ምንጻፍ አንተ የፈለግከውን እዚህ ጋር እያለ ጻፊ፣ እሱም ይሰራል። አንቺም ጻፊ፣ እሱም ይሰራል። በቃ እናንተም ጻፉኛ ምን እንሰራለን ዘንድሮ፣ ተያይዘን ማለቃችን ነው ወይ 2018 ትብስንት ትሻልና፣ መጣ ብዬሽ ትብስና ሀገሬ ሰው ያችኛ የቱንም ልጅ ተህይወት አስወጣች አለ እኮ፣ በአፍ አደለም እኛ የምንፈልገው በተግባር በተግባር አይኗን እያየ አምጥቶ እስኪ እንደ ካላቀረቀረ፣ እሷ ስትቀርብ እዚህ ፊቱ ካላቀረቀረ አይወጣም፣ ከማላችሁ ውጣ የምትሉ አይወጣም። ኮሜንቱን እያየሁ ነው የተመሰጥኩት። እሺ እሺ ኮሚቴ እያየሁ በሳቅ ቆደኩኝ። ለማንኛውም ዋይስ ነው። ብዙ ብዙ ብዙ ብዙ አትንጨርጨር፣ ብዙ አትቃጠሉ፣ አይመለከታችሁም። በቃ አይመለከታችሁም። ሄሉ የፈለገችውን የመወሰን መብት አላት። ስለዚህ ምንም አይመለከታችሁ። ላይክ ሼር ሰብስክራይብ እያደረጋችሁ ለፈወዳችኋለሁ። መልካም ጊዜ ቻው።